ወረባቦ ሀገር ገብቶ ታሰረ። እንዴት በዚህ ሰዓት ኢትዮጵያ ሲገባ አንድ የሚያስረው ዘመድ ከዛ ሁሉ አጨብጫቢ አንድ የሚያስረው ዘመድ አጣሱና? እንዴት አሁን ጫላና መገርሳ ባሉበት ሰዓት እንዴት ትሰዱታላችሁ? ከታጠቁ ኃይሎች ጋር ምንም አይነት ግንኙነት የለኝም። እኔ የችግሩ ጠንሳሽ እኔ የምኑ ጠንሳሽ? ብሔር የአማራ ነው ይሄ ብቻ ወንጀል ከሆነ ብቻ አላውቅም። ሰይድ ወረባቦ ሀገር ገብቶ ታሰረ። እንዴት በዚህ ሰዓት ኢትዮጵያ ሲገባ አንድ የሚያስረው ዘመድ ከዛ ሁሉ አጨብጫቢ አንድ የሚያስረው ዘመድ አጣሱና አሁን ጫላና መገርሳ ባሉበት ሰዓት እንዴት ትሰዱታላችሁ? እንደው በቃ አንድም እንደው የነፍስ ጓደኛ የለውም ማለት እኮ ነው። ሰይድ ወረባቦ የስጋ እንኳን የለውም እኮ። እንዴት ጫላና መገርሳ ቦሌ ላይ ቢያገኙት ምን እንደሚፈጠር አታውቁም። እኔ ግን ፈጣሪ ይጠብቀው ነው ምለው ብልጽግናዎች እንደማያስሩ ታውቃለሁ። ኔ በደንብ ነው የማውቀው። ብልጽግናዎች እነ ስብሀት ረካንም ፈተዋል። እንኳን ሰይድ ወረባቦን አዝማሪ ያስራሉ። እንደ አዝማሬ ነው ሰይድ ወረባቦ ምን ምን እንዳይሆን ከዚህም ቀደም ለሚጨቆ ነውና እና እየተገደለ ያለው ማህበረሰብ ድምፅ ከመሆን የዘለለ ከታጠቁ ኃይሎች ጋራ ምንም አይነት ግንኙነት የለኝም። ምናልባት አንዳንድ ሰዎች በዚህ በቲክታክ ላይ የመካከለኛው ምስራቅ የፋኖው ቃል አቀባይ ብዬ ሲናገር እንደ እውነት አድርገው ተረድተውት በዛ መልኩ ስለውኝ ጥርስ የነከሱ ሰዎች እንዳሉ አይቻለውኝ። አንዳንድ ጊዜ ሶሻል ሚዲያ ላይ የሚወራው ሁሉ ግማሾች ቅልድ ሊሆኑ ይችላሉ። የዛ የመሆኑም አቅም የለኝም። በመቀጠል ማህበረሰብንም ቢሆን እንደ ማህበረሰብ የምሳደብ ሰው አይደለሁም። ለየትኛውም ኢትዮጵያዊ ብሔር ብሔረሰብ ክብር ያለኝ ሰው ነኝ። በመቀጠል በሳውዲ አረቢያ አካባቢ በብሔር የሚነሱ ግጭቶች በብሔር ተኮር የሚተጋገቱ ሰዎች እኔ እኔን የመሰሉ ቲክታክሮችን አናግሬ በቲክታክ አምጥተን አንተም ልቀቅ አንተም ልቀቅ ብለን አሸማግለን አሽማግለን እየተጎዳምታለን እንድታከብ ብር አዋተን ሰጥተን ከማለያየት ውጪ አንዳንድ ሰዎች እንደሚሉት እኔ የችግሩ ጠንሳሽ እኔ የምኑ ጠንሳሽ እንዳላደለሁኝ አስረግጬ ነው የምነግራችሁ። መቼም መርጬ ያልተወለድኩበት ማንነት ወይንም ብሔሬ አማራ ነው። ይህ አማራ መሆን ከሆነ ደግሞ ወይንም እንደ ፖለቲካ ፓርቲዎች አልደግፍም የምለው ወይንም እንደ ታጠቁ አካሎች አልደግፍም ወይንም አልቀበልም የምለው አይደለም። ይሄ የደም ማንነት ነው። ይሄ ብቻ ወንጀል ከሆነ ብቻ አላውቅም። ከዛ የዘለለ ምንም አይነት መጥፎ ስራ አለ ብዬ አላምንም። ለማንኛውም በማወቅም ይሁን ባለማወቅም ይሁን ያስቀየምኩት ኢትዮጵያዊ ካለ ከልብ የመነጨ ይቅርታ ጠይቃለሁኝ። ስለዚህ ይሄ እንዲሰመርበት